የደሴ ከተማ አስተዳደር ለመንገድ ስራ በግዢ ያስመጣውን የአስፋልት ፕላንት ማሽን ስራ አስጀመረ። የከተማ አስተዳደሩ በ71 ሚሊዮን ብር ለመንገድ ስራ የሚውል የአስፋልት ፕላንት ማሽነሪ ግዢ መፈጸሙ ይታወቃል። ከደሴ ከተማ ባለፈ ለቀጣናው ልማት ከፍተኛ ፋይዳ ያለው ማሽኑ የተከላ ስራው ተጠናቆ የሙከራ ስራ ጀምሯል። ተመስገን አሰፋ ዝርዝር ዘገባውን አሰናድቷል። የደሴ ከተማ አስተዳደር በ71 ሚሊዮን ብር ወጪ የአስፓልት ፕላንት ማሽነሪ ግዥ መፈጸሙ ይታወቃል። ከደሴ ከተማ ባለፈ ለቀጠናው ልማት ከፍተኛ ፋይዳ ያለው ይህ ማሽን የተከላ ስራው ተጠናቆ የሙከራ ምርት ማምረት ጀምሯል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የአስፓልት ፕላንት ማሽኑ ስራ መጀመር ከተማዋ ያለባትን የልማት ጥያቄ በፍጥነት ምላሽ ለመስጠት ከፍተኛ አስተዋጽኦ አለው ብለዋል። ከተማችን ላይ የመሠረተ ልማት ችግር ሰፊ ነው እና ከዚህ በኋላ ኮብልስቶን መንገድ ከመስራት ይልቅ አስፋልት መስራት ይቀለናል ማለት ነው። ማቴሪያሉን ብቻ ማቅረብ ነው። አስፋልት ፕላንት ማሽን አለን። የተሌላው የኮንስትራክሽን ማሽነሪ በሙሉ የተሟላ ነው። ጨረታ መስጠት አንፈልግም። በራሳችን ወጭ የምንሰራበት ሁኔታ ይኖራል። በራሳችን ኦን ፎርስ የምንሰራበት መንገድ ይፈጠራል እና በቀላሉ የምናሳካበት መንገድ ይፈጠራል። የመጀመሪያው ከተማችንን በሁለት በሶስት አመት ውስጥ በከፍተኛ ሁኔታ መሰረተ ልማቱን ተደራሽ እናደርጋለን፣ በቀላል ወጪ ማለት ነው። በተለይም በከተማዋ ያለውን የመንገድ ችግር ለመፍታት እንደሚያስችል ጠቅሰዋል። ማሽኑ ከከተማዋ ባለፈ በቀጠና ያለውን የልማት እንቅስቃሴ ውጤታማ ለማድረግ እንደሚያግዝ የገለጹት አቶ ሳሙኤል የከተማዋን ገቢ ለማሳደግም ከፍተኛ ሚና ይኖረዋል ነው ያሉት። በቀጠናው ያሉ ከተሞችን በቅርብ ርቀት ያሉ ከተሞችን ሰሜን ወሎን ጨምሮ ደቡብ ወሎን በአጠቃላይ ወሎና ምስራቅ አማራ ያሉ በአጠቃላይ ከተሞችን ከኛ በቅናሽ ዋጋ እየተከራዩ ራሳቸውን እንዲያለሙ ምቹ ሁኔታ እንፈጥራለን ማለት ነው። ለፕራይቬት ለተቋራጭ የምናከራየውና ለመንግስት ለከተማ አስተዳደሮች የምናከራየው አንድ አይነት አይሆንም። በጣም በቅናሽ ነው። ትርፍ ብዙም አይፈለግም። ከተሞችና ከተሞች ተያይዘን ማደግ መቻል አለብን። ቀጠናዊ እድገት መፈጠር መቻል አለበት እና እንደዚህ ደሴ ብቻ ሳይሆን እንደ ቀጠና ነው የምናስበው ማለት ነው። ገቢያችን ለመጨመር ይጠቅመናል ማለት ነው። ማሽኖቹ የሙከራ ምርት መጀመራቸውን የተመለከቱ ሌሎች የከተማ አስተዳደሩ የሥራ ኃላፊዎችም የማሽኖቹ ስራ መጀመር ለረጅም ጊዜ ዘለቀው የከተማው የልማት ጥያቄ በአጭር ጊዜ ምላሽ እንዲያገኝ ያስችላል ብለዋል። በከተማችን ውስጥ ያሉት ውስጥ ለውስጥ መስመሮች የረጅም አመታት አገልግሎት ከመስጠታቸው ጋር ተያይዞ በርካታ ጉዳት ደርሶባቸዋል። እነዚህ ጉዳት የደረሰባቸውን አስፋልት መንገዶች በራስ አቅም ጠግኖ ለሕብረተሰቡ የተሳለጠ የትራንስፖርት አገልግሎት እንዲያገኝ ትልቅ አስተዋጽኦ ያበረክትልናል ብለን እንወስዳለን። ከዚህም በዘለለ ደግሞ ከከተማችንም በዘለለ የከተማችንን የበጀት ችግር የፋይናንስ ችግርም ሊያቃልል የሚችል የአስፋልት ፕላንት ነው ማለት ይቻላል። እንግዲህ እንደ ክልላችን የከተማ አስተዳደር ሆኖ አስፋልት ፕላንት ያለው ብቸኛው ከተማ ነው ይሆንልን ማለት ነው። ስለዚህ ብዙ ኮብልስቶኖች አሉ። ብዙ ከተማችን በሚፈለገው በጣም እድሜ ጠገብ ናት፣ ታሪካዊ ከተማ ናት። ግን ደግሞ በሚፈለገው ደረጃ እድገቷ ወደ ኋላ የቀረበት ሂደት ነው ያለው ማለት ነው። ስለዚህ ይሄ ያፋጥናል። እንደ አንድ የከተማው ነዋሪም ጭምር በጣም ትልቅ ደስታ ነው ዛሬ የተሰማኝ። በዚህ የተሳተፉትን በሙሉ ደግሞ ምስጋና ማቅረብ እፈልጋለሁ ማለት ነው። የ የዋክላራ አስመጭና ላኪ ባለቤት አዱኛ ሽባባው የማሽኑን የግዢ ሂደት በፍጥነት በማጠናቀቅ በጦርነት የተጎዳውን አካባቢ ለመደገፍ በማሰብ በራስ ወጪ ወደ ከተማ ማምጣቱን ገልጿል። አካባቢ ሲለማ ከገንዘብ በላይ የአካባቢ ልማት ነው የሚያሳስበው አካባቢውን በጦርነት ስለተጎዳ እስኪ እስኪናገዛቸው ያቅማችን በሚል አቶ ሳሙኤል ሲደውሉልን ዳይሬክት በራሳችን ትራንስፖርት ኢብን ከተማ ለማዞር ምናምን ሲፈልጉም በራሳችን ውጪ ሁሉንም ነገር ከበር አድርገን ቦታው ድረስ ይዘን መጠን ቦታው ድረስ አራግፈናል። የአስፋልት ፕላንት ማሽኑ ተገዝቶ ወደ ስራ እንዲገባ የክልሉ ገንዘብ ቢሮ ቢሮና ባለድርሻ አካላት ላደረጉት እገዛ ከተማው አስተዳደሩ ምስጋና አቅርቧል።